ልቤን ይዞት ሄዷል ከመንገድ። እንኳን ድና መጣሽ። ስምሽን አስታውቂንና። ስሜ እጹብ ድንቅ ጥባቡ ይባላል። እጹብ ድንቅ ጥባቡ ከየት አካባቢ? የ17 ልጅ 17። የማንን ይዘሽ ልመጣሽ ዛሬ? የአበባን ነው ይዤ መጣሁት። አበበች ቅርታ። የማን አበበች? ራ አበበች ደራራራ እና ፈታ በይ፣ አትጨናነቂ በሉንጂ በሉንጂ በሉንጂ በሉንጂ ልቤን ይዞት ሄደዋል ከደጅ የፍቅር ሌባ ነው የመውደድ የፍቅር ሌባ ነው የመውደድ ልቤን ይዞት ሄደዋል ከመንገድ አልከሰው በዳኛ ተበቃሚ የለኝ ከፍቅራችን በቀር የለኝ ሚዳኝ እማኝ ከሌለበት ጭር ካለው ሰፈር ልቤ ኮበለለ ከሱ ጋር ለመብረር እማኝ ከሌለበት ጭር ካለው ሰፈር ልቤ ኮበለለ ከሱ ጋር ለመብረር። ቀጤማይ ሰመመኔ በላንጋና ድርገ ህግባ ሻሻ ማነ ጽጌሬዳ የአይኔ አበባ በናዝሬታ ድርገ ግባ። አዲስ አበባ ታቅያለሽ በጣም ያምር ድምፅ እንዳለሽ። ከሙዚቃ ጋር ሰርተሽ ግን አታቂማል አይሽ የኪ መለዋወጥ ችግሩ፣ አንድ ድንጋጤ ያለ ፍራቻ አለሽ። ሁለት ደግሞ ኪ በጣም ትቀያየርልሽ። ታቅያለሽ ከዜማ ዜማ እና ድምፅሽን ወድጄው አሁን በዚህ በዚህ ችግር በፍራቻሽ በአቀራረብሽ ምናምን ነጥብ ይጥልብሻል እና እኔ ያዝናለሁ። ሌላው ደግሞ ሌላው ነገር በቂ የሆነ መለማመጃ ባለመኖሩም እዚህ ሀገሩ ላይ ማዝናል፣ ወላሂ ያዝናል። ጥሩ ጥሩ ሙዚቀኞች። ቆንጆ ነው ድምፅሽ፣ ቆንጆ ነው። ፍራቻው ድብቅ አረገብሽ እና ደግሞ መድረክ ስትወጪ ማፈሩ በጣም ነው የሚጎዳው። ብዙ ነገር ነው የሚሸፍነው እና ዘፈንሽን ሰው እንዳይሰማው ያደርጋል። ቆንጆ ነው ድምፅሽ፣ ከለርሽ ቆንጆ ነው። በጣም ቆንጆ ድምጽ ነበረሽ፣ ግን ፈርተሽ አበላሽሽው። ከመሳሪያ ጋር በደንብ ሬልስ አርጊ፣ ሰው ፈለጊ፣ ሙዚቀኞች አንዳንድ ሙዚቀኞች ው ብዙም ባይኖር ጓደኛ አርጊያቸው። እንግዲህ ምስራቅ እዚህ ሙያተኞች አሉና ፍሬንድ አርጊያቸው። የተወሰነ ልምድ ሼር ያደረጉሻል። እሺ። ማደግ ስለሚችል ነው። ድምጽ ማንም ደስ የሚል ስም ነው። የት ነው አካባቢ? ቢራ ሰፈር። የሀረር ልጅ ነሽ? እዚህ ተወልደሽ ነው ያደግሽው? ደስ ይላል በጣም። የነማን ሙዚቃ ነው የምታዘወትር? ዛትሰሪ የነ ብዙነሽ በቀለን። ብዙነሽ በቀለን በደንብ ባለሽ፣ በደንብ ተወጃታለሽ። እሷል ትልቅ ዘፋኝ ነች በጣም። እሺ እና ምን አይነት ዘፈን ነው የምትጋብዥን አሁን? የብዙነሽ በቀለን አረ እንዴት ነው በሉት። እሺ የፊልም ባጀ ባዬ ሆኖ በቀረበው። ኦኬ ፈታ ብለሽ ሳትጨናነቂ አሰሚኝ። አረ እንዴት ነው በሉት አረ እንዴት ነው አረ እንዴት ነው ባሉት አረ እንዴት ነው አረ እንዴት ነው ባሉት አረ እንዴት ነው ቆረጠላቱ አይ ሰረ እንዴት ነው ስንገበገብ አ ስናፍቀው አይ ያዘገየው ያኒስ ነገር ሆኖ ታየው የራሴው ፍቅር የራሴው መውደድ ባመጣው ጣጣ እኔ ስላንተ እንዴት እስካፊ ክፉ ቃል የውጣ ታማኙ ልብ ባንተ ትዝታ ተጨንቆልሃል።

ደህናሁን ፍቅሬ ደህናሁን ደህናሁን ፍቅሬ ደህናሁን ደህናሁን ፍቅሬ ደህናሁን። ቆንጆ ነው። ደንቅ ተሻል መሰለኝ አይደለ ባደነብ ግጭ ኖሮ ከዚህ በላይ መስራት ትችል ነበር። ምን ተሰማሽ ሰርተሽ ነበር ካሁን በፊት ምን መድረክ አንድ ጊዜ ት ቤተሰብ መምሪያ ቤተሰብ መምሪያ ትሬኒንግስ አርገሻል በባንድ ስትመድረክ ስትሰሪ ይሄን ዘፈን የሰራሽው ቅድም ብዙ ስዘፍኝ የነበርሽው አንቺ ነሽ እንዳላስቆምሽ ቅድም እንዳደነግጭ ብዬ ነው ብዙ ስዘፍኝም አንዳንድ ጊዜ የተለያየ ስሜት ይፈጠርብሻል እና ለሌላው ጊዜ መድረክ የምትመጪ ሰዓት ብዙ እንኳን አይወራም። ሰምተሽ ከሆነ በጣም የውጭ ዘፋኞች ምናምን ከሶስት ቀን በፊት ከሰው ሁሉ ሳያወሩ ይቀመጣሉ። ለምን ትንፋሽ አቅም አንትንሽን ሀሳብሽን ሰብስበሽ ለመስፈን ይረዳሻል። ቆንጆ ስለምታዜሚና ጥሩ ድምፅ ስላለሽ ነገ በዚህ እንዳትወድቅ። እሺ አንድ ሙዚቃ ሲድገሚልን የማን ትሰሪያለሽ? ድምፅሽ ጥሩ ሆኖ ሳለ በዚህ ምክንያት ብቻ ልንጠልሻ ስላልፈለግን እና ደግሞ ፍላጎትም ስላለሽ ገና ውድድሩ ከመጀመሩ በፊት የነበረሽን ፓሽን ምናምን ስላየን አሁን ተጠንቅቀሽ ስሪ እሺ።

ነገር ቆንጆ ድምጽ አለሽ፣ አሪፍ ነው። ወደ 10 15 ዘፈን ቅድም የዘፈን ሹ አንቺ ንሽ አይደል? እንደዛ ሁሉ ዘፍነሽ፣ አሁን ይሄ ትንፋሽ መኖርሽ እኔ እየገረመኝ ነው። እንዳው አለመድከምሽና ጥሩ ነው ያለሽ። ቅድም እዛ ጋር ብዙ የዘፈን ሹ ነው አሁን ተጽዕኖ የፈጠረብሽ። ግን ቀለል አርጊና ውድድር ስለሆነ ተወጫት። እሺማ ጀምሪ፣ ጀምሪ፣ ቀለል አድርጊ።

ትረታ ፍቅርን ታጠቀ አሳልፈናል የማይረሱ የደስታ ጊዜ አዲሶ ነበኝ ወዱ መለየት ትርፉ ትካዜ አሳልፈናል የማይረሱ የደስታ ጊዜ አዲስ ትሆነብኝ ወዱ መለየት ትርፉ ትካዜ ማናለኝ ያላንተ ብቻዬ ነኝ እኮ

አይ አቅምሽ ግብዳ እንደሆነ እኛ እናውቃለን፣ እንዳታስቢ።